ማንኛውም አንድ ቀጠሮ ቢኖር ቀጠሯችሁን ለሌላ ጊዜ አድርጋችሁ ያን ቀን ቀጥሯችሁ በክራይስ ሮክ ዩኒቲ ኢንተርናሽናል ቤተክርስቲያን ላይ ይሁን። ጥቅምት ሃያ ሁለት ዕለተ እሁድ በክራይስ ሮክ ዩኒቲ ኢንተርናሽናል ቤተክርስቲያን በሐዋሳ ይሁን። ሻሎም! በመላው ዓለም የምትገኙ የጌታ ቤተሰቦች ወንድማችሁ ፕሮፊት ሚናይ ከክራይስ ሮክ ዩኒቲ ኢንተርናሽናል ቤተክርስቲያን ከፊታችን ጥቅምት 22 ዕለተ እሁድ ከማለዳ ሁለት ሰዓት ጀምሮ እስከ ሰባት ሰዓት የሚቆይ ታላቅ መንፈሳዊ አምልኮ ጊዜ በክራይስት ኮሚኒቲ ኢንተርናሽናል ቤተክርስቲያን ላይ ተዘጋጅቷል። በእለቱ ወንጌል በኃይልና በስልጣን ይሰበካል። ለታመሙት ትጸልያል። በአጋንንት ስራ ሶስት ለታሰሩ ሰዎች ጌታ መፍታትን ያደርጋል። የቤተ ክርስቲያንቱ ዘማሪያን እና ተጋባዥ እንግዳዎች አንድ ላይ በመሆን እግዚአብሔርን በዜማ የሚያወድሱት ይሆናል። በዚያን ቀን እኔም የእናንተ ወንድም በስፍሮ በመገኘት የእግዚአብሔርን ቃልን በእናንተ ሕይወት ላይ የማውችላችሁ ሲሆን በዚያን ቀን እግዚአብሔር አምላክ ታላቅ ተአምራትን በመግለጥ እጅን በአፍ እያስጫነ ለብዙ ሰዎች መደነቅንና መገረመን ያደርግላቸዋል። የዘመናት ታሪክ ተቀይሮ መዝገባችሁ ተፈትሾ እምባ ከአይናችሁ ታብሶ ቋጥሯችሁ ሁሉ ማልስ አግኝቶ ያለቀሳችሁበት ሁሉ በሳቅ የምትመለሱበት ቀን ይሆናል። የዘመናት ታሪካችሁ ተቀይሮ እሳይ እያላችሁ የምታመሰገኑበት ቀን ነው የሚሆነው ያ ቀን በዚያን ቀን እርሱና ቤተሰቡ እንዳይቀር ከወዲሁ ፈጣን ብላችሁ እንደተዘጋጁበት ይሁን። በዚሁ በሐዋሳ አካባቢ ላይ የምትገኙ ሻሸማኔ፣ ዶዶላ፣ አርሲና ኬሌ ወደዚህ በኩል ወደ ይርጋለም ወደ ባንሳ ገነት ወንዶኬላ እንዲሁም ወንዶ ኮሻ ደግሞ እስከ ሀገር ማርያም ያላችሁ ወደዚህ ወደ ባሌላ እንዲሁም ደግሞ በዚህ በኩል ደግሞ በመሃል እስከ ሻማና የምትገኙ የጌታ ቤተሰቦች ከወዲሁ ተዘጋጅታችሁ ያ ቀን ልዩ ቀን ስለሚሆን ሁላችሁም በጊዜ እንድትገኙት ይሆን። በሐዋሳ እና አካባቢ ላይ ደግሞ የምትገኙ በጠዋቱ ከማርዳ አንድ ሰዓት በፊት ፈጣንን ብላችሁ መታችሁ ያለን ቦታ ውስን ስለሆነ ቦታው እንድትይዙ ይሁን። ረቅ ብላችሁ የምትመጡት ቅዱሳን ደግሞ ከታች በኩል ባለው ስልክ ቁጥሮቻቸው በመደወል የቦታ መጨናነቅ እንዳይኖርባችሁ ስልክን በመደወል ቢሮ ላይ ያሉ አገልጋዮች እናንተን የሚያስተናግዱ ይሆናል። ቦታ የሚያዘጋጅላችሁና የሚይዝላችሁ ይሆናል። እግዚአብሔር በኃይሉ ከፍ ያለው ነገር ያደርጋል። በእርግጠኝነት ያ ቀን የእናንተ የቋጥሮ የሚመለስበት የሚፈታበት እግዚአብሔር የሚያስደንቅበት ቀን ይሆናል። ጥቅምት ሀያሁለት ዕለተ እሁድ የሚካሄደው ያ ታላቅ መንፈሳዊ ኮንፈረንስ የብዙ ዘመናት ቋጥሯችሁ ማልስ አግኝተው እሰይ የምትሉበት ቀን ነው የሚሆነው። በጣም እርግጠኛ ነኝ። ብዙዎቻችሁ ትደነቃላችሁ። ብዙዎቻችሁ ትገርማላችሁ። ማዝገባችሁ የሚፈትሽበት ቀን ይሆናል። ምርኳችሁ የሚመለስበት ቀን ይሆናል። እርግማን የሚሰበርበት ቀን ይሆናል። መካኖች የመካንነት መንፈስ የሚመታበት ቀን ይሆናል። ጭንገፋ ምዕራፍ የሚያበቃበት ቀን ይሆናል። እግዚአብሔር አምላክ የሚያስደንቅ ቀን ይሆናል። በስራ ጭንገፋ ያስተናግዳችሁ፣ በነገር ጭንገፋ ያስተናግዳችሁ ተምራችሁ ጨርሳችሁ ጭንገፋ አግኝቷችሁ እቤት ላይ ቁጭ ብሎ ዶክመንታችሁ ላይ ጭንገፋ ያጋጠመባችሁ ሰዎች፣ ያ ቀን የእናንተ ዶክመንታችሁ ስራ የሚያገኝበት ስራ ላይ ሆናችሁ ትንሽ ቦታ ላይ የተቀመጣችሁ እግዚአብሔር ቀይሮ የእድገት ለውጥ በእናንተ ላይ የሚያመጣበት ታላቅ ምልኮ የሚመለስበት ቀን ስለሚሆን ሁላችሁም ያን ቀን መቅረት ያለባችሁም የምትወዷችሁ ጓደኞች አንድ እንዳይቀር ይሄ ማለት ከወዲሁ ሼር ሼር ሼር ያደረጋችሁት ለሁሉም ወዳጆቻችሁ እንድታደሱት ይሁን። ያ ቀን በጣም ልዩ ቀን ነው የሚሆነው እጅን በመጫን በዘይት የሚጸልይበት ለእያንዳንዱ ሰው የምንጸልይበት ቀን ስለሚሆን ታምራዊ የእግዚአብሔር እጅ ያ ቀን ይገለጣል። በጣም ተደንቃችሁ ተገርማችሁ እንደምትመለሱ ምንም ጥርጣሬ የለም። መለቴ ለብዙ ሰው እንደርስላችሁ እንድታደርጉት ይሁን። በሶሻል ሚዲያ ቀጥታ ስርጭት ያን ቀን ልናደርግ ስለምንችል ሁላችሁም ረቅ ብላችሁ ከኢትዮጵያ ውጭ የምትገኙት ተዘጋጅታችሁ እንድትቆዩት ይሁን። በቲክቶክ ፕላትፎርም እንዲሁም በዩቱብም በፌስቡክም ምናልባት ቀጥታ ስርጭት ልናደርግ ስለምንችል ከወዲሁም የተዘጋጁት ይሁን። መለክተ ደግሞ ለብዙ ሰዎች እንደስዳቸው ከወዲሁ መንፈሳዊ ኃላፊነታቸውን የተወጡት ይሆን። እግዚአብሔር ታላቅ ስራ በሕይወታችሁ ሰርቶ ያስደንቃችኋል። ያ ቀን በጣም የምትገረሙበት ታሪካዊ ቀን ነው። ማንኛውም አንድ ቀጠሮ ቢኖር ቀጠሯችሁን ለሌላ ጊዜ አድርጋችሁ ያን ቀን ቀጠሯችሁ በክራይስት ሮክ ዩኒቲ ኢንተርናሽናል ቤተክርስቲያን ላይ ይሁን። እግዚአብሔር ያስደንቃችኋል። ቀጠሯችሁ ጥቅምት 22 ዕለተ እሁድ በክራስ ሮኩንቲ ኢንተርናሽናል ቤተክርስቲያን በሐዋሳ ይሁን። እግዚአብሔር ያስደንቃቸዋል። አድራሻችን የሚሆነው ሐዋሳ ዳቶ ሳውስ ቆጮን አለፍ እንዳላችሁ ታገኙታላችሁ። ደግሞ ልክ ሳውስ ጋር እንደደረሳችሁ ታክሲ እዛ ፈርማታ ላይ ያወርዳችኋል። ሲቀጥል ደግሞ ሞተር አሉ፣ እንዲሁም ባጃጆች አሉ። ክዩት አለ መጡ እናንተም እስከ ቤተክርስቲያናችን በር ላይ ያመጣሉ። ሁላችሁም በእለቱ ለመምጣት ከወዲሁ እንደተዘጋጁት አሳስባችኋለሁ። የሚያስደንቅ የእግዚአብሔር ጉብኝት በእናንተ ህይወት ላይ ይሆናል። ትደነቃላችሁ፣ ትገረማላችሁ። ቀጠሯችሁ በእለቱ ይሁን። እግዚአብሔር በያላችሁበት ይጠብቃችሁ። መልካም ቆይታ ይሁንላችሁ። እወዳችኋለሁ። ሻሎም።